በጣም የሚገርም ነገር ተፈጥሯል ማለት ነው እንግዲህ ኑሐሚንና አምራን እርስ በእርስ ሚስጥራቸውን አውጥተው ዘረጋግበውታል። ይሄ የተመለከት ነው በባለፈው ክፍል እንግዲህ። በአሁኑ በአዲሱ ክፍል የተፈጠረውን ነገር ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ነው እና እንግዲህ ኑሐሚን ከቤት ተባራለች ማለት ነው። የአባረሯትም አቶ ለይኩን ናቸው። አቶ ለይኩን ለምንድን ነው የአባረሯት ስንል እንግዲህ አቶ ለይኩን በጣም ነው ያዘነው። እውነት ለመናገር እሱም በስተመጨረሻ አካባቢ ላይ ምን ብሎ ነበረ ካስታወሳችሁ ማለት ነው እሷ ማለትም አቶ ለይኩን በመጀመሪያ እንደሰማው ያው የእሱ ገንዘብ ሲመዘበር እንደኖረ ስላልገባው ኑሐሚንን በቃ ይዞሽ ይፈጠራን ያጋጥማል። ሰው አይደለሽ። ተሳሳትሽ። በእርግጥ እንደዚህ አልጠበኩሽም ነበረ። ጠንቃቃ ጎበዝ ልጅ ነሽ እና እኔ እንደዛ ነበር ያሰብኩሽ እና አሁን እንደዚህ ሁነሽ በመስማቴ ቢከፋኝም ግን ደግሞ ሰው ነን። ስለዚህ ማንኛውም ሰው ይሳሳታን ከስህተት መማር ነው እንጂ ያለብን ብሎ ለማረጋጋት ሞክሮ ነበረ። በኋላ ላይ ግን ስለ ልጁ ማለትም የኤርሚያስ እንደሆነ ሲሰማ እውነት ነው ግን ከሴት ገንዘብ ይቀበል ነበር አሉ ሲላት ጊዜ እሷም አዎ ወይኔ፣ ሁሉንም ነገር አልሰሙም እንዴ? እኔ እኮ ሁሉንም ሰምተው መስሎኝ ይቅርታ ያደረጉልኝ። አዎ ልጁ እኮ የናሆም የልጅናት ለናሆም አሁን ልጅ ያረገዘችዋ የእሷ ቅምጥ ነው እና ከናሆም ነበረ ገንዘብ ወስዶ ከዛ ኔና አባቴን ቤት ተከራይቶ ሲያኖረነ የነበረው የራሱ ያለው ይመስል ከሴት ተቀብሎ ስትል አቶ ለይኩን በጣም ነው የተናደዱት። ለህካ የማን መጫወቻ ሁኜ ኖር ያለው ወይኔ ለይኩን ብሎ ተናዶ ነበረና እንግዲህ ኤርሚያስንም ሻንጣህን ይዘ አይንህን ማየት አልፈልግም እዚህ አካባቢ ላይ አልፈልግም ብሎ ኤርሚያስን አባሮታል። በነገራችን ላይ ኤርሚያስና እና አሁንም ያው ተደባድበዋል እንደተመለከትነው ተደባድበዋል። ኤርሚ ተደብድቧል ማለት ነው። እና አሁን ደብድቧልኝ፣ ዞሮ ዞሮ በጣም ነበረ ደስ የሚለው ማለት ሰው ሲገጥም ማየት ደስ የሚል ባይሆንም፣ ዞሮ ዞሮ ግን እነሱ የወንድነቱን አድርገዋል። እኔ የገረመኝ የሴቶቹ፣ ለነገሩ ሴቶችም የሴቱን ስራ ሰርተዋል። አምራን አስባ የመጣችሁና አልማ አቅዳይ የመጣችሁ የኑሐሚንን ነገር እዚህ ጋር ስታፍረጠርጥ እንዴ? ነው እንዴ? ብሎ ናሆም ወደ እሷ የሚመጣ ማለትም በቃ እሺ ተቀመጭ ብለው አንድ ክፍል የሚሰጧት እንዲሁም ደግሞ ወይዘሮ ዝናሽም በቃ አንቺ ነሽ የምትገቢው ለልጄ ብላ የሆነ ክላስ ሰጥተው የሚያስቀምጧት አድርጋ ነበር እየሳለችው እንጂ፣ እንደዚህ ያዋሩዱኛል ብላ አላሰበችም ነበረ። ነገር ግን ምላስሽን ጨረስሽ አይደለ? የመታሽበትን ነገር ጨረስሽ፣ በያውን ኮተትሽን ነጅ ና ውጭ ሌና ያላት ናሆም። ናሆም ለአይን ነው ያስጠላችው፣ ባይዘወይ አምራን ማለት ነው እንግዲህ እንደዛ ሲወዳት እንደዛ ሲያፈቅራት እንዳልነበረ እንደዛ በቃ አንድ ለያይ ተባብለው እኮ ጥምዝ ብለው እስኪሰክሩ ድረስ አብረው እስኪሆኑ ድረስ የነበረች ፍቅረኛው፣ በጣም የሚወደን በጣም ያፈቅረን ሰው እውነት ለመናገር ስንጎዳ እንደዚህ ነው። በቃ አንቅሮ ነው የተፋት። አሁን ለያያቱ ላይ አይፈልግም ግዴታ እንደሆነ ያ ቃል እሷ ብለዋለች። አሁን ለቤት እወጣልሃለሁ ከህይወት ግን መቼም አልወጣም ብላለች። ኤርሚያስ እንዳለው አምራን እየተቀመጠችው ማለትም አሁን ላይ ከናሆም ስር ስርስር የምትለው ለምንድን ነው ከተባለ፣ እልህ ነው። ኑሐሚን እንዳለችውም እልህ ነው። ሁለተኛ ደግሞ ኤርሚም እንዳለው ደግሞ አሁን ላይ አምራን አውቃ ያረገዘችው ናሆምን ለማሰር ነው። ናሆም የኔና የኔ ብቻ ነው። ኑሐሚን በመጀመሪያ ኤርሚያስን ቀማችኝ፣ አሁን ደግሞ ናሆምን እንድትቀማኝ አልፈቅድላትም የሚል እልህ እንጂ ፍቅር አይደለም። ነገር ግን ኑሐሚን እንዳለችው በዚህ ጉዳይ ላይ እኔ እናንተንን የተጎዳ ነው እኔ እናንተንን፣ ብለዋለች። ናሆምን፣ እውነት ነው፣ ናሆምና ኑሐሚን ናቸው በዚህ ታሪክ ላይ ተጎጂዎች፣ ልባቸውን የሰጡ ኑሐሚን ለኤርሚያስ ንጹህ ፍቅር ንጹህ ልቧን ሰጥታ የተሰበረችው ኑሐሚን ነች። እንዲሁም ደግሞ ኤርሚያስም ንጹህ ልቡን ሰጥቷት፣ አምራን ልቡን ሰበረችው። ለምን ሁለት ወንድ በአንድ እያገኘች ጌታዊ ቅር ይበላትና እና ስለዚህ አሁን ላይ ግን ኑሐሚን ተባራለች ማለት ነው። እንግዲህ ወዴት ነው ልትሄድ የምትችለው ሲባል፣ ያው ኤርሚያስ ከስሯ አይጠፋም እንኳን አሁን ልጁን አርግዛ ድሮም ቢሆን ኤርሚያስ ከስሩ አይጠፋም፣ ከኑሐሚን ስር አይጠፋም። ለዛም አምራን ተናግራ ሞታ ብንብለዋለች ኤርሚያስን በል እንግዲህ አሁን ከስራኮ ተባረርኩ፣ ደስ ይበልሽ ሲላት ጊዜ ምን እንግዲህ አሁን እሷ ድጋሚ የሆነ ቤት መቼም መግባቷ አይቀርም። እዛ ደግሞ በጥበቃነት በሹፌርነት ትገባለ አለችው ማለት ነው እና በጣም ነው የምታሳፍረው የምታናድደው። በነገራችን ላይ የኤርሚያስ አባት ቤት ተከራይቶ ሊያኖራት አስቧል። እሷን ማለት ነው፣ አምራነን ምክንያቱም ያው የልጅ ልጅ ማደል ያረገዘችው ስለዚህ ዘር አይከዳም ልጅ ዘር ዘር ነው ተወለደው መጠጧን ምንን ደግሞ ማስቆም አለብን ብሎ ነበር ማለት ነው አቶ ላይኩን። እንግዲህ እሷም ያንን ተማምና ነው ከናው ምስር አልጠፋም ያለችው። በነገራችን ላይ አቶ ለይኩን በመጀመሪያ እዚህ ጋር ሩምታታው ካለቀ በኋላ ወይዘሮ ዝናሽ እኔ አልችልም ለይኩን፣ እንኳንም መጣ ቤትህን ተረከበኝ፣ እኔ ደክሞኛል፣ የዚህ ቤት ነገር አልችልም ብላ ተማራ ስትናገር እሷ ደግሞ ጾመኛ ነው የምትመስለው ማለት ነው። እንግዲህ ዝናሽ የእሷ ሚስጥር ብቻ ነው አሁን ላይ ያልወጣው። ይህም ሚስጥሩ ያልወጣበት ምክንያት እንግዲህ ሁሉም ሚስጥር ወጥተዋል። የእሷ ሚስጥር ብቻ ግን ኑሐሚን ቆጥራ ይዛላት የቆየችው እዚህ ጋር የኑሐሚንን ስብዕና ነው የምንመለከተው። ኑሐሚን በጣም ጎበዝ ልጅ እንደሆነች እንመለከታለን እዚህ ጋር ምክንያቱም እውነት ለመናገር እውነት ለመናገር የአምራንንም ሚስጥር እስከ ዛሬ እኮ ይዛ ኖሯለች። ኑሐሚን አትናገርም ነበረ ነገር ግን ራሷ አምራን መጥታ ስላፈረጠች እሷም እኔስ መቼ ምን ያንስና ነው እነግርልሻለሁ ብላ ያነገረችላት። አሁንም ወይዘሮ ዝናሽ እያደረገች ያለችው ነገር አንዴ ወዲህ አንዴ ወዲያ ነው። እንግዲህ ስለ ኑሐሚን በመጀመሪያ ስለ ኑሐሚን ወይዘሮ ዝናሽ እያስመሰለች ነበረ። እንግዲህ እሷ እኮ ታውቃለች ኑሐሚን ነብሰ ጡር እንደሆነች። ወረቀቱን አይታለች፣ መመርመሪያው ደርሷታል። ነገር ግን ወይዘሮ ዝናሽ የእሷም ሚስጥር እንዳይወጣበት ለመሸፈን ሞክራ ነበረ። ስለ አምራን ማለት ነው። አምራንን ውጭልኝ ከቤቴ፣ አንቺ እንደ ኑሐሚን እንኳን ክብርሽን የጠበቅሽ ሴት አይደለሽም፣ በማለት የሽሟጠጠች ተናግራ ነበረ። በመጀመሪያ ላይ ከኑሐሚን ጎን ለመሆን ሞክራለች። ለምን ከተባለ ሚስጥሯ ጥብቅ እንዲሆን፣ ሚስጥሯ እንዳይወጣ ማለት ነው። ታዲያ አምራን ግን አፈረጠችው። ውይ ጨዋዋ እችነች እችነች ጨዋዋ፣ ብላ እንግዲህ ያለውን ነገር ዘረጋግፈዋለች። አምራን ታይ ብትላት አልሰማም ብላ አምራን ደግሞ እሷማ ማንነቱ ከማይታወቅ ሰው የሁለት ወር ነፍሰ ጡር ናት ስትል እንግዲህ አቶ ተሰማ በጣም ነው የታመሙት። አንዳንዴ የሆነ ነገርን ገና ለገና ለማናገኘው ነገር በዚያ ወይ አሁን ምን አታገኘውም እኮ የልጁ እናት ልትሆን ትችላለች፣ ኦፍኮርስ ልትሆን ትችላለች፣ ላትሆንም ትችላለች። የተረገዘው ሁላ ይወለዳል ማለት አይደለም። ነገር ግን ያርግላት ይሁንላትና፣ የልጁ እናት ትሁን። ከልቡ ካስወጣት ግን ልጅ ስለተያዘ ብቻ ያሰው የኛ ነው ብለን በልጅ ማሰር አግባብ አይደለም። አሁን ላይ ደግሞ ናሆም ከልቡ አውጥቷታል። ከልቡ አይደለችም። አሁን ላይ ናሆም ኑሐሚንን ከልቧ አስገብቷል ማለት ባንችልም ኑሐሚን ግን ኤርሚያስን አስወጥታ ናሆምን አስገብታለች ልቧ ውስጥ ማለት ነው። አፍቅረዋለች። ነገር ግን ይሄ በጣም የሚያሳዝነው ነገር ኑሐሚን እንግዲህ ከኤርሚያስ ነብሰ ጡር ናት። ስለዚህ ነብሰጡር ሆነን ማለት ደግሞ በእርግጥ አሁን ላይ ኑሐሚን ከኤርሚያስ ነብሰ ጡር ሁና እናሁምን ደግሞ እንዳፈቀረች ብትቀመጥ እንደ አምራን ሊሆንባት ነው። አምራን አንዱን ለፍቅር አንዱን ለገንዘብ ስላረገች። እዚህ ጋር ደግሞ በእርግጥ ኑሐሚን እሷ ከልቧ ወቶላታን የኤርሚያስ ነገር። ኤርሚያስ ግን ከናሁም ጋር ሲገጥሙ ምንድን ነው ያለው? ለናሆም አንተ ሲጀመር ልብ ውስጥ የሚገባ ሴት ለይታ አታውቅም፣ ለደቂቃ ለደቂቃ ለሰከንድ እኔ አምራንን ልቤ ውስጥ አስገብቻት አላውቅም፣ ብሏል ኤርሚያስ። ኑሐሚን ግን እስካሁን ድረስ በልቤ አለች። አንተ ግን ምን አይነት ባለጌ ወንድ ነህ? እንዴት የሁለት ሴቶችን ህይወት ታበላሻለ? ብሎ ነው በጣም የወቀሰው ማለት ነው። ኤርሚያስ ኤርሚያስ በጣም ነው የተናገረው። አዎ፣ በእውነት ለመናገር ኤርሚ ዜጋ አጥፍቷልኝ ምክንያቱ ደግሞ አምራንን ለገንዘብ ኑሐሚንን ለፍቅር ማድረግ አልነበረበትም። አንዳንድ ጊዜ ፍቅር እንዴት እንደሚመጣ አይታወቅም። እና እንግዲህ ኑሐሚንም ዘረጋግፈዋለች። ውይ እኔ እኮ በአንድ ገላ በአንድ በገንዘብ ብዬ ለገንዘብ ብዬ አንዱን ለፍቅር አንዱን ደግሞ ለገንዘብ ብዬ የምባልግ ሴት አይደለሁም እኔ እንዳንቺ አይደለሁም ብላ ፈርጥርጥ አርጋ ዛው አዋርዳታለች ማለት ነው። እና እንግዲህ ወይዘሮ ዝናሽም ወይኔ ገንዘቤ በበረሃ ሲበት ተኖሯል። በኛ አው መኪና እስከ መግዛት ደርሳለች። እውነት ነው፣ ለኤርሚያስ መኪና ገዝታለታለች። ማን አምራን? የት እየወሰደች ከናሆም እየወሰደች ስለዚህ አሁነች ሴት ናትኝ። ናሆምን ያፈቀረችው? ናሆምን አላፈቀረችውም። አፍቅረውም አታቅም ሲጀመር ማለት ነው አምራን አምራን አፍቅራም ማታቅም ናሆምን ልታፈቅረውም አትችልም። ለምን ካልን ባለፈው ራሱ ኤርሚያስን ምን ብለዋለች? ኤርሚያስን እንዴ አንተ አሁን ወዲያው እንደገባ ሾፈርና እንዴ ኤሚን ከአንተ ፍቅር የያዛት እንዴ ስትለው ጊዜ እሷ ምን ብለዋለች? እንዴ ከአንተ ከምኔው ከምኔው ነው ኤሚን ከአንተ ፍቅር የያዛ? ስትለው ጊዜ እንዴ እኔ እኮ ኤርሚያስ ነኝ አንቺ ሶስት ቀን ሳይሞላ አደል እንደ ፍቅር የያዘሽ ከኔ ሲላት፣ ወይ ለካ የምናወራው ስለ አንተ ነው ብላለች። እና ስቲል ነው የምታፈቅረው እርሚያስን ነገር ግን ገንዘቡንና ንብረቱን ስትል ደግሞ ናሆም ጋር ተለጠፈች ማለት ነው። ለዛም ነው ኑሐሚን፣ አንቺ ሲጀመር ፍቅር አታውቂም። ከኤርሚ ስለተጣላሽ ገና ናሆምን ማቆያ ያደርገሽ ነው። አሁንም ያዝሽው እንጂ እውነት አፍቅረሽው አይደለም። ልጅ የሚያረገዝሽው አውቀሽ ማሰሪያ ነው። ኤርሚያስ ግን እውነት ለመናገር እኔን ስለሚወደኝ ነበረ ከእሷ ገንዘብ እየወሰደ ከአምራን እኔና አባቴን ቤት ተከራይቶ ሲያኖረን የነበረው ብላ ስትናገር ነው። እንግዲህ ወይዘሮ ዝናሽ በጣም ነው የተቃጠለችው። ኑሐሚን ግን ፍርጥርጥ ካደረገች አይቀር በደንብ አፍረጥርጣ በመሀል እየተጎዳን የነበር ነው እኔና እንተነነ ናሆን ብለዋለች። እውነት ለመናገር ልክ ናት። እና አለማፈሯ እሷ ግን አምራን ግን በልጃችን ምንላሉ? ገና ባልተወለደ ልጅ መከራውን አየ ስንቴ እንደማለችበት ብታዩ። እና በመሰረቱ አንቺ ፍቅር ይዞሽ አያቅም፣ አምራን ግን ኤርሚያስን ለመርሳት ስቲ ነው ወደ ናሆም የተከረበትሽው ብላታለች። እውነት ነው ወደዛ የተከረበተችው እና እንግዲህ አንቺ ስታዲያ ከናሆም እንዴት ነው ፍቅር የያዘ ስትላ ጊዜ ነው። አሜንን በጣም ነው የሚያስቁት እነዚህ ሴቶች ጉድ። ለማንኛውም ሁላችንም ማስተዋል አለብን እንደዚህ አይነት ነገር ላይ። አንዱን ለገንዘብ አንዱን ደግሞ ለፍቅር ብለን ንግድ መስራት አግባብ አይደለም። ከወደድነው ይኑረውም አይኑረውም ፍቅር ነው ካልወደድነው ደግሞ ይኑረውም አይኑረውም ፍቅር ነው። ገንዘብ ፍቅር ሊሆን አይገባም። ባይዘወይ ገንዘብ እኮ ፍቅር አይሆንም። ገንዘብ እኮ ሁሉ ነገራችን እኮ አይደለም። እንዴት ስንት ሰው እኮ ቤቱ ንብረቱ ሞልቶት ፍቅር አጥቶም ይጨነቃል። ስለዚህ ዋናው ፍቅር ነው እንጂ ገንዘብ አይደለም። እንደኔ እሳቤ ቤተሰቦቼ፣ እናንተስ ምን ትላላችሁ? መቼም ከገንዘብና ከፍቅር ፍቅር ነው መቅደም ያለበት። እዚህ ጋር ግን እያስቀደሙ ያለው ገንዘብን ነው። ፎር ኤግዛምፕል አምራን የምታፈቅረው ገንዘብን ነው ፎከስ ያደረገችው። በተለይ ደግሞ አሁን ላይ በፊት ቢያንስ ኤርሚያስን ታፈቅራለች? ኑሐሚንን ለገንዘብ ነው። ሁለቱም ቢሆን አግበብ አይደለም። በተለይ ደግሞ ኤርሚያስም ቢሆን ጥሩ አልሰራም ማለት በእርግጥ እሷ ብቻ ስለምታፈቅረው ነው። እሷ ያፈቅራት ተናግሯንም አንተ ሲጀመር ልብ ውስጥ የሚገባ ሴት ለይታ አታውቀም እኔ ለደቂቃ አምራን ልብ ውስጥ ገብታ አታውቅም ብሎታል። እንዴት ነው ልብ ውስጥ ልትገባ የምትችለው? መቸም ነው እንጂ የማትገባው እንዴ አንተ ቤት ተቀመጥ፣ እኔ ጀብር ላምጣ። ከዛ ሄዳ ቆሽሻ ያንጋ ተጨማልቃ ደሞ እዚህም ጋር በጣም ጽያፍ ነው በእውነቱ። እና ከእንደዚህ አይነት ነገር ፈጣሪ ይሰውረን ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ የእናንተንም ሀሳብ አስተያየት አስቀምጡልኝ ኮሜንት ላይ ማለት ነው ዶች ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ